አዲስ ህይወት ተጀመረ። ጨረቃ ፋሚሊዎች ተረጋጉ። ረጋ ረጋ ሰከነ በል ውስቴ ተረጋጉ። ተጀምሯል እንግዲህ ሀይሚ ከዳኒ ጋር አዲስ ህይወት ምዕራፍ አንድ። አዲስ ድራማ ሊጀመር ነው። አዲስ ድራማ ሊጀመር ነው ወይ ጉድ! እንግዲህ ቀለበት ነው ቀለበት፣ ሰርፕራይዝ ነገር አድርጓታል። በአዲስ ነገር ማታ ጠብቁን ብሏሉ፣ እንጠብቃቸው በጎች የማዳም ቀሞች ምን እናርግ፣ በግ ነን እኮ። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበረችው የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቻለሁ። ያው ደከመን እኮ አንዴ አብረን ሽሮታ እንላለን፣ አንዴ ብሩኬና ሀይሚ እንላለን። ይስሩብን ይስሩብን። በጋገኙ በጎችን እና ዳኒና ሀይሚ እንግዲህ በአዲስ ምዕራፍ ምዕራፍ እንበለው በአዲስ ነገር መጥተዋሉ። አይ ብሩኬ ምስኪን ብሩኬ፣ ብሩኬ ምን ላርግልህ እንደው እንደው እህት እህት ወይ ሙስሊም ሆነ እህት ኑሮኝ አልሰጠህ። ከሀይሚ በላይ ታገኛለህ እንጂ አይዞክ፣ ከሀይሚ በታች አታገኝም። ሀይሚ እንደውም ለአንተ አትመችም፣ ሲቀጥል እና ለአንተ አትመችም። አይዞክ እንበለው እንጠብቃቸዋለን። እንግዲህ አዲስ ምዕራፍ ብሎ አሉ ቀለበት፣ የሆነ ሰፕራይዝ ነገር አለ፣ ያበደ ነገር አለ። እንጠብቃቸው እላቸዋለሁ። ውዶቼ በጣም ይገርም ነው የኛ ነገር። በጣም በጣም በጣም በጣም አቃጠለን እኮ የማዳም ስራ ሲያቃጥለኝ፣ ማዳም ጭቅጭቅ ሲያቃጥለን፣ የእነሱ ቪዲዮም አቃጠለን። ምን እናርግ? ሳንፈልግ የደንድን እያየን ሳንፈልግ ኦዲየንስን ተከታይነን ብለን እየወደድን አይ ማዳም ቅመም፣ አይ ማዳም ቅመም እላቸዋለው። እንግዲህ ብሩኪያ ይዞ ክንበል ማታ፣ እንግዲህ እንዴት ሆኖ እንደሚመጡ እንጠብቃቸው። ምን እናድርግ እኛ አሁን እየድም እየተሳደበን ቢሆን ላይክ ምን እናረገው? እኛ ነን እኮ ያበረታታናት ያለ ነው ፊት የሰጣናት በይ ሃይሚ። አንዱ ሃይሚን ሲሳደብ፣ አንዱ ሃይሚን ያሞግሳል ሃይሚ ይላል። ኮሜንት ዳችሁ መታየው ከሆነ ቪዲዮ ሲለቀቅ ትላንት ራሱ የተለያየ ኮሜንት ነው በብሩኬ ስር ማለት ነው። አሁንም እንደዛ ለዚህ ዝም ብሎ ማየት ነው። ዝም ብሎ ማደም ቀሞች፣ አትሞኙ። ዝም ብላችሁ ስራችሁን ስሩ። የራሳችሁን ህይወት ኑሩ። እነሱ የራሳቸውን ስራ እየሰሩ ህይወታቸውን ይዩ ነው እያካሄዱ ነው ስራቸውን፣ ዶላር ዶላራቸውን እየቆጠሩ ነው። እናንተም የማዳውን ሽንት ቤት እያጠባችሁ ዝምብላችሁ ህይወታችሁን፣ ስራችሁን ስሩላችኋለሁ። አትጨናነቁ፣ ተረጋጉ ጨረቃ ፋሚሊ።